አሰላሙ አለይኩም ወረህመቱላሂ ወበረካቱ። እና የተከበራቸው የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኛ ሰላም አልሀምድሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። አበረታቱኝ፣ ሼር ሼር እያደረጋችሁ ማለት ነው። ዛሬ ገበያው እየመጣሁኝ ነው ምንምንደልየው ማለት ነው። ይኸውላችሁ እንትን ገዝቼ መጣሁ ማለት ነው። ስንዴው ገምቱ። ይሄ ፓፓያ ስንት ይመስላችኋል? ይሄ ተገዘ መቶ ሀያ ብር ነው አንዷ ማለት ነው። እንግዲህ እሺ፣ ምንም የለም በነገራችን ላይ መቶ ሀያ ብር ተገዘ። አዚጋ ጋ ደግሞ ጎመን ገዛሁላችኋለሁ። ይሄ ደግሞ ቆስጣዬ እንትን ቆስጣዬ በፊት በፊት እቺን አስር ብር ብቻ ነበር የምንገዛት። ላይ ላይ አስር ብር ነበር የምንገዛት አሁን ግን እቺ ሀያ ብር ናት። እቺ ማለት ነው እንደውም ሚያስር በጣም ብዙ ነበር የምንገዛው። አሁን ግን ያቺ ሀያ ብር ናት። እንግዲህ እስኪ እዩዋት ማለት ነው። ያው ሰላጣ ቆስጣ ናት፣ አንዳንድ እዚህ ስለሚያስፈልግ። ይሄ ደግሞ እንግዲህ ዛሬ ደህና ነው፣ በጥዋት ነበር ሄድኩልና፣ ደህና ሽሬታው ደህና ነው ማለት ነው። ይሄ ደግሞ ጥቁር ጎመን ካወቃችሁት ወይም ደግሞ አይደርቂ አይድርቄ፣ በሚለውን አሁን አሁን የምንይዘው ስሙን ማለት ነው። ይሄ ደግሞ አይድርቄ ነው ጥብስ ጥብስ ስር ብለው ማለት ይህም ሃያ ብር ነው። ግን ይሄ ይሻላል፣ በአንድ ፊቱ በሙቱ ይሄ ይሻላል ማለት እስከ እስከዛሬ በምንገዛ ሁኔታ ትንሽ ይሻላል። አንዳንድ ጠዋት በጠዋት ስንሄድ ደህና እናገኛለን። ተመርጦ ስለማንደርስ ማለት ነው ሃያ ብር ናት ማለት ነው እዚህ ደግሞ ቀይስር ታትች እቺና ይች ቀይ ቀይስር አሁን ሀያ ሀያ ብር ነው። ይችና ይች ማለት ነው አንዱ ላይ ማለት ነው። ከዛ ዚህ ቡትርካን ገዛ ሁላችኋለሁ። ይሄ ቡትርካን አንዱ 15 15 ብር ነው። በፊት ግን የብር ስንት ነበር የምንገዛው ታውቃላችሁ? እነዚህ ግን አሁን 15 ብር፣ 15 ብር፣ ሰላሳ ብር፣ ስልሳ ብር፣ እንደገና 15 15 ብር ማለት ነው። ገዛሁላችኋለሁ። እዚህ ደግሞ ቲማቲም ገዝቻለሁ። አንድ ኪሎ ቲማቲም ቲማቲም ርቅ አልሀምድሊላሂ ረብል ዓለሚን ቀንሷል። እና በፊት ኪሎ ስንት እንደምን ገዝታካላችሁ? መቶ ሀምሳ ብር መቶ ብር ሰማንያ ብር ነበር። አሁን ግን ኪሎ ሰላሳ ብር ገብቷል። ግማሽ ኪሎ ነው የሚገዛው በነገራችን ላይ ቲማቲም ስላለኝ ለዝለሰላጣው ትኩስ ይሁንልኝ ብዬ ነው የገዛሁት ማለት ነው። ሰላሳ ሰላሳ ብር ገብቷል ማለት ነው። ረመዳን ላይ ደግሞ ካሮት ስንት ብር እንደምንገዛ ልንገራችሁ። እነዚህን ሁለቱን ካሮቶች ብቻ እነዚህን ብቻ እኒህን አምሳ ብር ነበር የምንገዛው ረመዳን ላይ ማለት ነው። አሁን ግን ያው ጾም የክርስቲያኖችም የኛም ስለተፈታ አሁን እነዚህን እንግዲህ አሁን ግን ዛሬ በሃምሳ ብር አምስት ፍሬ ገዛሁኝ እላችኋለሁ። ሎሚ ደግሞ አንድ አስር ብር ነበረ። ዛሬ ደግሞ የብር አራት ሎሚ ዘጭ ብሏል። ማሻአላህ እንደ ጉድብታል ማለት ነው። የሚገዛቸው ሲያጡ የብር አራት የብር አራት አድርጎታል ማለት ነው። ይሄን ገስ መጣሁ እላችኋለሁ። ሽንኩርት ምናምን ሮብን ሁሌ ማራዳ ስላለኛ ጋ ሌላውን ቀን ስለገዛሁ ብዬ ይሄን ገዛዛሁኝ። እንግዲህ እስኪ እንደዛም ስንት ብር አወጣ ይመስላችኋል? እስኪ ታለ ታርፍ ይያለ ይሄን ይመስላል፣ የዛሬ ውሎዬ ይሄ ማለት ነው። እንግዲህ ላይክ ሼር አድርጉ ሰምታችኋል? እሺ ከዛ ዘጋጅቼ ምናምን ምናምን ስበላ አሳያችኋል። ሰርቼ ምናምን ማለት ቆስታይን ሁሉን ፓርክ ሰርቼ ምናምን አሳያችኋል። ልኝሽ ስትከጂቻን እንደ እንዳትሪ ማለት ነው። ይበላል በነገራችን ላይ እንደዚህ አይነት መስራት ስለማይመቸኝ ነው አብዛኛውን አሰራው እንጂ እንሰራላችኋለሁ ማለትም ካሮት የናፈቀው ዘጫ አለ አበላችኋለሁ ቆስጣ የናፈቀው መቼም መድሀኒት ቤት ሁናችሁ ቆስጣ ይናፍቃችሁም ብዬ ነው ፓፓዬም አይናፍቃችሁም እኛ የናፍቀን ጎመንም ጎመን ከጠን ምናምን የናፍቃችኋል እንሻላህ ሁላችሁም በሰላም ሀገራችሁ ያብቃችሁ እላችኋለሁ ውዶቼ፣ ላይክ ሼር አድርጉኝ ሰብስክራይብም አድርጉኝ አሳድጉኝ። ስወዳችሁ ስወዳችሁ እንግዲህ ልጅ አድርጋችሁ ማለት ነው። አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ መልሳለሁ ማለት ነው። ያው ማብራት የለም ዛሬ ሰው ቤት ልሄድ ነው። ቻርጀር ፈለገ ማለት ነው። ወደ አራዳ ሽርሽር ልሄድ ነው እላችኋለሁ። ሰላም አለይኩም ወራህመቱላህ ወበረካቱ